ይህንን መረጃ የሰሙ ሁሉ አጀብ ጉድ እያሉ ነው። በርካታ ኢትዮጵያን ተገርመዋል። ቤተሰቦቿ ወዳጆቿና የአካባቢው ሰዎች በግራ መጋባት ውስጥ ናቸው። በተለይ እናቷ ደግሞ ከፍተኛ ጸጸት ውስጥ እንደሚገኙ መረጃዎች ይጠቁማሉ። የቴኳንዶ አሰልጣኟ መረጃዎች ልኮልናል። የገዳዩ ነገር ግን አወዣባሪ፣ አደናጋሪም ጉዳይ ሆኗል። በተለይ የማንነቱ ነገር በ19 ዓመት ታዳጊዋ ላይ የሆነው ነገር እጅግ የሚያንገበግብ ነው። በእናቷ ቤት በአንዲት ጠባብ ክፍል ውስጥ በራሷ ፍቅረኛ እንዲህ ያለው ጭካኔ ተከውኖ ባት እጅግ አስገራሚ ሆኗል። ለመሆኑ ምንድን ነው የተፈጠረው? በ19 ዓመት ታዳጊዋ ላይ ይህንን ወንጀል የፈጸመው ግለሰብ ማን ነው? የማንነቱ ጉዳይናም የአወዣባሪነቱ ነገርስ ምንድን ነው? የአካባቢው ሰዎች ስለዚህ ነገር ምን ይላሉ? እናቷ ደግሞ ያሉበት ሁኔታና ስለ ልጃቸው ገዳይ የተናገሩትስ ነገር ምንድን ነው? የቴኳንዶ አሰልጣኛ የላከልን መልእክትስ እንዴት ያለ ነው? ሁሉንም በዝርዝር የምንነግራችሁ ነው። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ቻናላችን ጎራ ስቱዲዮ እንዲያ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን በ19 ዓመት ታዳጊዋ ላይ የሆነውን አስገራሚ ነገር ልናነሳ ወደናል። ጌታቸው በላይ ዝግጅቱን ወደ እናንተ አደርሳለሁ። እስከ መጨረሻው ከእኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ነገሩ የተፈጸመው በምስራቅ ሸዋ አዱላላ ከተማ ነው። ታዳጊዋ አስተዳደጓ በዚያው ከተማ ውስጥ ነው። አኗኗሯ ኗሯ ከእናቷና ከቤተሰብ ጋር እንደሆነ መረጃዎች ይጠቁማሉ። ታዲያም ከልጅነቷ ጀምሮ የነበራት የስፖርት ፍቅር እጅግ የተለየ እንደነበር እንዲሁ ይነገራል። በተለይ ደግሞ ለቴኳንዶ በቴኳንዶ ክበብ ውስጥ በመሳተፍ ከልጅነቷ ጀምሮ ልዩ ልዩ የሆኑ ስፖርታዊ እንቅስቃሴዎችን ታደርግ እንደነበር ተናግሯል። የአካባቢው ሰዎች ከትምህርቷ ጎን ለጎን የምትከታተለውን ይህንን የቴኳንዶ ስልጠና ከአሰልጣኛ ጋር በመነጋገር አሰልጣኝዋ የሚያዛትንና የሚላትን በመተግበር እጅግ ጥሩ ተማሪ እንደነበረችም ተነግሯል። ታዲያ ከእለት ወደ እለት የነበራት እንቅስቃሴ እየጨመረና እያደገ ከፍተኛ የሆነ መሻሻልና ለውጥ በማሳየት በጥሩ የስፖርታዊ እንቅስቃሴ ላይ ነበረች ይላል አሰልጣኛ። በዚሁ የቴኳንዶ ስልጠና ላይ በተለያዩ ውድድሮች የተሳተፈች ሲሆን በተለይ በቅርብ ጊዜም የወርቅ ሜዳሊያ ተሸላሚ እንደነበረችም እየተነገረ ነው። ታዲያም እቺ የ19 ዓመት ታዳጊ ዕድሜዋ ከፍ እያለ ወደ ወጣትነት ዘመኗ እየተሸጋገረች ስትመጣ የፍቅር ግንኙነት ለመጀመርና የወደፊት የትዳር አጋሯንም ከወዲሁ ለማጠናከር ግንኙነት ትጀምራለች። ከፍቅረኛዋ ጋር በውጭ ይገናኙበት የነበረው ሂደት አብቅቶ እንደገና ቤተሰቡም ሌሎችም ሰዎች እንዲያውቁት ተደርጎ በዚያው በአንድ ቤት ውስጥ ለመኖር ይጀምራሉ። አንድ ቤት ሲባል ግን እንዲሁ በውጭ በኩል ቤት ተከራይተው አሊያም ደግሞ በሌላ መንገድ አይደለም። ይልቁንም በእናቷ ግቢ፣ በእናቷ ቤት ውስጥ ነበር አንድ ክፍል ተሰጥቷቸው ኑሯቸውን በጋራ አደረጉም እጅግ የሚያስገርመውና በርካቶችን ያነጋገረው ነገር ግን እናት ስለ ልጁ ምንም አይነት ነገር አለማወቃቸው ነው። እናት የልጁን ስም እንኳን እንደማያውቁ አሁን ሕይወቷ ካለፈ በኋላ በዳጉ ጆርናል በኩል የወጣው መረጃ ያመለክታል። ከየት አካባቢ እንደመጣ ስራው ምን እንደሆነ፣ ማንነቱ ሌሎች ጥያቄዎችንም መጠየቅ የነበረባቸው እናት ሁሉንም ግን ምንም አይነት መረጃ አልነበራቸውም። አለ መንገድ አንድ ላይ እየኖሩ የነበሩት እነዚህ ልጆች፣ ከአራት ቀን በፊት ግን እናት እንደተለመደው ልጃቸውን ለማግኘት በሩን ከፍተው ሲገቡ ልጃቸው አስከሬኗ ብቻ ተቀምጦ ያገኙታል። እጅግ አስደንጋጭ ነው። ይህንን ጭካኔ ገና በ19 ዓመት ታዳጊ ልጃቸው ላይ የፈጸመው ፍቅረኛዋ ግን የልጃቸውን ስልክም ሆነ ሌሎች መረጃዎችን ሳይተው ጠቅልሎም ይዞ ከአካባቢው ተሰውሯል። ይህንን መረጃ የሰሙ በርካታ አስተያየት ሰጪዎች ሀሳባቸውን ሲናገሩ እንዲህ ይላሉ። ሸዋዬ የተባለች አስተያየት ሰጪ የ19 ዓመት ልጅ ምኑንም ከማታውቀው ሰው ጋር አብራ እንድትኖር ሲፈቅዱና ይባስ ብለውን ክፍል ሰጥተው አብረው እንዲኖሩ ሲያደርጉ ነው ልጃቸውን እንድትጠፋ ያደረጉት በማለት ሸዋዬ ሀሳቧን ትናገራለች። ፈጣሪ ጽናቱን ይስጣቸው እንጂ ቤተሰቦቿስ ጸጸቱን አይችሉትም በማለት ነው ያስቀመጠችው። ነጃት ሰኢድም ሐሳብ አላት። እንዴት ከቤተሰቦቿ ግቢ በአንድ ክፍል ውስጥ አብረው እየኖሩ ቤተሰቦቿ ልጁ ማን እንደሆነና ከየት እንደመጣም የማን ልጅ እንደሆነ አያውቁም? ለምንስ ነው እሷንስ ጠይቀው ማን ነው ከየት አካባቢ ነው የመጣው የሚለውን ጥያቄ ማወቅ አልፈለጉም? የማያውቁት ከየትና ማን እንደሆነ ምንም አይነት መረጃ ከሌላቸው ሰው ጋር ልጃቸውን በራሳቸው ግቢ አብረው እንዲኖሩ ያደረጉት እንዴት ነው? እንዴትስ ዝም ብለው ኖሩ። ነገሩ ውስብስብ ነው። የምታምንበት ፈጣሪ ይማራት በማለት ነጃት ሰኢድ ሐሳቧን አስቀምጣለች። ጽጌረዳ ገዛኸኝም እንዲሁ ስትናገር እውነት ነው፣ ልጅቷንን ያውቃታለሁ ገና ልጅ ናት፣ ነገር ግን ይህ ሁሉ የቤተሰብ ኃላፊነት መጉደል ይመስለኛል ትላለች። ምክንያቱም አይደለም አንድ ግቢ ቀርቶ ወታሰት ቆይ፣ በራሱ መጠየቅ ያለባቸው ቤተሰቦቿ ነበሩ። እንደፈለጉ ይሁኑ ብሎ መልቀቅ በራሱ እንደዚህ አይነት መስዋዕትነትን የሚያስከፍል ነው። እኔ ገና ዘጠኝና አስር ዓመት እያለች ስለማውቃት በጣም አሳዝናኛለች። ነፍስ ይማርልን በማለት ጽጌ ሬዳ መረጃውን ልካልናለች። ቤተሰቦቿ ራሳቸው ፈቅደው በራሳቸው ግቢ ከልጃቸው ጋር እንድትኖር ባደረጉት በእንዲህ ያለ ግለሰብ የልጃቸው ህይወት በእንዲህ በጭካኔ ሲቀጠፍ ለቤተሰብ እንዴት ያለ ጸጸት ሊሆን እንደሚችል ማሰቡ ከባድ አይደለም። ድርጊቱን የፈጸመው ግለሰብ በትክክል የመታወቂያ ስም እንደሌለው የዚሁ የዳጉ ጆርናል መረጃም ያመላክታል። ግለሰቡ ይላል መረጃው፣ ግለሰቡ ከፎቶ ውጭ ከየት አካባቢ እንደመጣና ትክክለኛ ስሙና የግል መረጃዎቹ እንደሌሉ ተጠቅሷል፣ ሲልም ነው ዳጉ አክሎም በመረጃ ያካፈለን። ይህንን መረጃ ወደ እናንተ ስናካፍል ያለ ምክንያት አይደለም። ከዚህ ታሪክ ምን መረዳት ምን መማር ይጠበቅብናል? ወላጆች ይህንን ታሪክ በመመልከት በልጆቻቸው ጉዳይ ምንድን ነው ማድረግ ያለባቸው የሚለው ጥያቄ እንዲፈጠርና መፍትሄ እንዲበጅ ከመፈለጋችን የተነሳ ነው። የልጆቻችን አዋዋል፣ ከማን ጋር ግንኙነት እንዳላቸው፣ ከቤት ወጥተው የት ውለው የት እንደሚመለሱ በጥንቃቄ ማወቅና መረዳት እንዳለብን ከዚህ ታሪክ ለመረዳት ችለናል። ከዚህ ባለፈ ደግሞ የፍቅር ግንኙነት እንኳን ሲጀምሩ የፍቅረኛቸው ማንነት በሚገባ በቤተሰብ ዘንድ ታውቆ ግንኙነቱ መልካም በሆነና ጤናማ በሆነ መንገድ መሄድ እንዳለበት እሙን ነው ማለት ነው። እንዲህ ያለው ችግር ከመፈጠሩ በፊት አስቀድሞ ጥንቃቄ ማድረጉ ተገቢ ስለሆነም በኋላ ከመጸጸት፣ እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ከኛ ጋር ቆይታ ስለምታደርጉ ቻናላችንንም ስለምትከታተሉ እናመሰግናችኋለን። ጎራ ስቱዲዮ በወቅታዊ በማህበራዊ እንዲሁም በአዝናኝና በአስተማሪ ጉዳዮች ላይ ወደ እናንተ የሚቀርብ ሚዲያችን ነው። በዛሬው ዝግጅታችን በ19 ዓመት ታዳጊዋ ላይ የተፈጸመውን አሳዛኝ ነገር በማንሳት ወደ እናንተ በእንዲህ ያለ መንገድ አቀረብን። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ቻናሉን ሰብስክራይብ አድርጉ። ሃሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ አሊያም ደግሞ እስክሪን ላይ በተቀመጠው ስልክ ደውሉልን። በሚቀጥለው በሌላ ታሪክ እንደገና እስክንገናኝ መልካም ጊዜ ለሁላችን።